ሰላም ሰላም ውድና የተከበራችሁ የሄለን ዩቱብ ተከታታዮች ሁላችሁም ላይክ ና ሼር ሰብስክራይብ እያደረጋችሁ አበረታቱኝ የምወዳችሁ ና የሚያከብራችሁ በፅናት ድራማን ክፍል ስልሳ ሦስት እየላችሁ ከች ብያ አለው አብረን እንቆያለን እና ሁላችሁም ታዲያ በላይክ ና በሸርግ ወኬ አሁን እንግዲህ ጽንእንትምሮና ናሁም ተኝተው የናሁም እናት ደውላለች። ደውላ ላይ እሽን የምላድርግሽ ምን ንገሪኝ፣ እያላት ነው እንደዚህ አድርግ በኝ ምን ላድርግ ውለድ እያለችው ነው። እና ያው ምሮ ተኝታለች ብሎ ቀስ ብሎ ተንሸዋኮ እያወራ ነበረ። እኔ ነኝ እሷ አይደለችም መውለድ ያልፈለገችው እኔ፣ ከኔ ነው ችግሩ። በኋላ ደውልልሻለሁ እያላት ነው። ምሮ ደግሞ ያው ተኝታ ነበር። አሁን ተነስታ እየሰማች ነው። በእኔ ምክንያት ነው አይደለ እንደዚህ የምትሆነው፣ በእኔ ምክንያት ነው አይደለ እንደዚህ የምትናደደው እያለችው ነው። አይደለም ምሮዬ፣ አይደለም ባንቺ፣ አይደለም እያላት ነው። አይ አትዋሽኝ፣ አትዋሽኝ በእኔ ምክንያት ነው እንደዚህ የምትሆነው፣ ለምን ተዋሸኛለሽ እያለችው ነው። እሱ ደግሞ በቃ ከኋላ የሆነች ምስጢር መስማት ነው አይደለ ስራሽ እያላት ነው። አሁን ማለት ነው ለምሮ ምሮ ደግሞ ያው የማትወድበት ምክንያት አላትና የልብ ህመምተኛ ነችና በዛ ምክንያት ያው እናትዮዋ አያቁም። ለእናትዮዋ እንዴት ብሎ ነገራ ከተነገራት ደግሞ ትዳራችን ይፈርሳን ብለው ስለሚያስቡ ሁለቱ በጣም ይዋደዳሉ። እና እኔ ደግሞ ምሮና እና ሁምዬ እንግዲህ ልጅ ሰጧቸው ደግሞ እንዲደስ ሰጡ ፈልጋለሁ። አሁን ደግሞ ኪሮና ምሩና ማን ነው እዮብ? እዮብ አልኩኝ። እና አሁን ስለዚህ ልጅ ስጣቸው በሉና በሉሽ ቤተሰቦች እና ልታረሳሳኝ አትሞክር። ቤተሰቦችሁም እኮ የምትዋሻቸው አሁን ባለሁበት ሁኔታ መዋሸት ስለማትችል ነው አይደለም? እያለችው ነው ምሮ ማለት ነው። እሱ ደግሞ ምሮዬ፣ እንደዚህ አይነት የጅል ሀሳብ ማሰብ የለብሽም እንዴ እያለ ፍቅራችን በጅምር እንዲቀር አልፈልግም፣ እንደዚህ ብለሽ አታስቢ እያላት ነው። እሷ ደግሞ ሁሉንም ልቤ እያወቀው አትዋሸኝ እውነቴን ነው። ምሩ ደግሞ ማን አለ ፈጣሪ እሱ ደግነትሽንና የዋህነትሽን አይቶ ልጅ ሰጠናን እያላት ነው። ይቅርታሽ እያለችው ነው። እንዴ ለምንድን ነው ለእኔ ይቅርታ የምትይኝ እያላት ነው። አሁን ማለት ነው ምሩን የቤተሰቦችን ፍቃድ እንዳታሟላ አጎደልኩብህ እያለችው ነው ምሩ። ቆይ ስንት ጊዜ ቆይ ምሩ ቆይ ስንት ጊዜ ስለዚህ ነገር ያወራ ነው? የሰው ልጅ ሁኖኮ ሙሉ የለም። የሰው ልጅ ሁኖኮ ሙሉ የለም። አይደለ? ሁልጊዜ እኮ የሰው ልጅ ጎደሉ ነው። እኔ ግን ነኝ አለች። እኔ የማውቀው ራሱን ዝቅ ዝቅ በዚህ ልክ ራሱ እኔ የማውቀው የሰው ልጅ ራሱን ዝቅ ዝቅ ሲያደርግ ሳይሆን ከፍ ከፍ ሲያደርግ፣ አንቺ ሁል ጊዜ ራሽን ዝቅ ዝቅ እያደረግሽ ነው፣ እና ውሸት ነው ወይ እውነት እኮ ነው እያለች ነው። እሱ ደግሞ ምሩ፣ ፈጣሪ በሰጠች ነገር አመስገኝ፣ እንደዚህ አታደርጊ እያላት ነው ማለት ነው። እሷ ደግሞ ያው እየተሰማት ነው ማለት ነው። ለምን የእናትየዋ እንደዛ መሆን እና እኔም መወዳት እና እማቃት ይቺ ተስፈኛዋን ምሩ ነው እንጂ ተስፋ የምትቆርጠው ነው አይደለም። የኔ ቆንጆ በጣም ነው መጠላሽ አላት። እኔም በጣም ነው የምታስጠላኝ አላችሁ። እየተቀላለዱ ነው፣ በጣም ደስ ይላሉ። የምሮና የናሁም ፍቅር በጣም ነው ደስ የሚለኝ። ልክ እንደ የናሁምና የምሮ ልክ እንደ ኪሮና እንደ ፅናት ማለት ነው እና ፈቅራቸውን ይቀጥልላቸው። አሁን ደግሞ ወደ ፅናትና ወደ ኪሮ መተና፣ እነሱ ደግሞ እንግዲህ ተኝተው፣ ጭጭ ተነሺ እያላት ነው። ማን ነው እያለች እኔ እንጃ ማን እንደሆነ እያላት ነው። አባቷ ደወለ፣ የፅናት አባት አለይ። ምንድን ነው ምን ሆነች ነው እያላት አባዬ ነው አለች፣ እንዲ፣ አይሾ፣ እንዴ እንዳይዘጉት ዘጋ እኮ አለች መልሰች። ደውይላቸው እያላት ነው። መልስ አንዴ ደውል የ መልሰ እንድደውል እያበረታታት ነው። እሷ ደግሞ ረ ድምፅ ደግሞ እንዳታወጣብኝ እሺ፣ ዝም በል እያለችው ነው። እሱ ደግሞ ረ እኔማ እወጣለሁ እያለ ነው ማለት ነው። ማወቅ አለበት ከኔ ጋር እንዳደርሽ እያላት ነው። እሷ ደግሞ ረ ኪራ፣ ዝም በል እያለች ነው። ሄሎ አባዬ፣ ደህና ነው፣ ደህና ነህ ግን አባ እያለች ነው። እንዴት ነው፣ ደህና ነህ ወይ እያለች ነው። እኔ ደህና ነኝ፣ ነኝ ምን ነው በጧቱ ደወልክ? እያለች ነው ማለት ነው። ኪራ ደግሞ እየሰማ ነው። ደህና ነኝ አባ፣ እኔ ምንም አልሆንም። አንተ እንዴት ነህ? ምን እዚህ እኮ ስራው አላደርስ ብሎኝ ነው። ከዛ ማለት የትምህርቱ ያው እንደምትማር ነው የጽናት አባት ስለሚያውቅ እሷ ደግሞ ተሳስታ ስለ ስራ ወርታ እንደገና ስለ ትምህርቱ ቀየረችው ማለት ነው። እደውላለሁ፣ በቃ አባ፣ እንታትጨናነቅ እያለች ነው አንቺ ልጅ በቃ እኔ ጋር ስኮኝ ልብሽ ጥፍት ነው አይደለ? የሚለው እያላት ነው ኪሮ ማለት ነው። አላቅም አባቴ፣ ግን ስደሰትም ስከፋም ሁሉም ነገር ይሰማዋል መሰለኝ። ስደሰትም ስከፋም ሁሉ ጊዜ ደውልልኛን እያለች ነው። እንዴት አይሰማቸውም? እሱስ ልክን እያለች ነው እንግዲህ በቃ ይሄ ደረት ተመችሽ አይደለ እንዴ? አንዳንዴ እኮ ፍራሽ እያደረግሽኝ ነው በአንድ በኩል አ አንተ እንደውም በአንድ ቦታ እኮ እየተኛሽ ደረት ላይ እየተኛሽ ሲላት ማለት ነው እንደውም ርቀቴን ጠብቅ የምትኛው በአንድ አይን እኮ አንድ ቦታ ላይ እኔ ላይ እየተኛች ደረቴን አጎደጎድሽው ብዬ ነው እያላት ነው። እሷ ደግሞ ርቀቴን ጠብቄ እተኛለሁ እያለች ነው። ወደት ወደት ክፉል መድሀስ ለመድ በኋላማ ነቅነቅለም እያለ ነው ኪሩቤል ማለት ነው። አሁን ደግሞ ምሮ ለእናቷ እየደወለች ነው። ሄሎማዬ እንዴት ነሽ? ደህና ነሽ ወይ? እያለች ነው እንግዲህ፣ ስለ ልጅ ልታወራ ነው። ተከፍታለች። እኔ ጋር ሁሉም ሰላም ነው፣ ጤናዬም ደህና ነኝ እያለች ነው። ኧረ ምንም ምን ሆነሽ ነው ልጄ? እንደዚህ የከፋሽ ምንድን ነው እንደዚህ የተከዥሽ? እያሏት ነው። ድምፄ ምን ሆነ ማዬ? እንዲሁ ዝም ብሎ ደብሮኝ ነው። በቃላ አይደለ ጎደሎነት ተሰማኝ እያለች ነው ልም እማል እኔ ለሰው ልጅ ደስታ መሆን አልችልም እያለች ነው። ልም አላ አደለ በቃ እያለች ነው ማለት ነው። ምሮ እየታሳዝናለኝ አሁን ደግሞ ራላለቅስም እያለች ነው። ግን እኔ እንጃማ ሰሞኑን እየከፋኝ ነው እያለች ነው ማለት ነው ምንም አላመመኝም ነኝ እያለች ነው። ምነው እነ ኪሩቤል አስከፉሽ እንዴ እያላት ነው፣ ወይ ካልሆነ አንቺ ጋር እመጣለሁ እያ አይ፣ እነ ኪራ ምንም አላደረጉኝ። አይማ ለኪራ ደውለሽ ምንም እንዳትዩ እያለች ነው ምሮ ማለት ነው። እሺ እደውልልሻለሁ እናቴ አትጨነቂ፣ አታስቢ እያለች ነው ከእናቷ ጋር አውርታ ኦፍ እያለች ነው ማለት ነው። ያው ምሮ የጨንቋታን እንግዲህ ስለ ባሏ እናት እንግዲህ ውለዱ እያሉ እያስጨናነቋቸው ስለሆነ ስለዛ እያሰበች ነው። እንግዲህ ልጅ ስጣቸው ፍቅራቸውን፣ አይቀንስባቸው የምሮንና እናይን። አሁን ደግሞ በእነ ጽናትና በእነ ኪሩቤል ችግር ሊመጣ ነው መሰለኝ። አሁን ደግሞ ባልና ወንድም፣ ጓደኛና ጓደኛ አንድ ቦታ ተገናኙ ማለት ነው። ኪሩቤል እና አሁን ምንድነው እንደዚህ ዘለህ መጠራኝ? እያለው ነው። አይ አንዳንዴ እኮ ልወጣ ልወጣ። ምን ነው ከቤት ወጣህ? ከቤት መውጣት የሚያስጠላ አይ እኔ እኮ ውለዱ ውለዱ ልጅ ያምጣ ልጅ ያምጣ ልጅ ያምጣ እያለች የጨቀጨቀችኝ ስለሆነ በዛ ደብሮይ ነው በዛው ደብሮይ ነው የወጣሁት። እና ራስ ክን ሸብለ ይዘላቸው ሄዳ። አንተ ራስ እኮ አንድ ፍሬ ልጅ ነው። አንተ ትቀልዳለህ እንዴ እንደ በዚህ ሰዓት እያለው ነው እና አንተ ሳታድግ ልጅ ሲሉህ፣ እና ምን ልበል እያለው እየቀለደበት ነው። እሱ ግን እናቱ አጨናንቃቸዋለች። ልጅ ካልወለዳችሁ የልጅ ልጅ ካላየሁኝ እያሉ የናሁም እናት እያስጨነቋቸው ነው። እሱ ደግሞ ኪሩቤል ደግሞ ይቀልድበታል ማለት ነው። እና ብቻ ወጣም ወረደም በጣም ደስ የሚል ድራማ ነው። ተከታተሉት። ታዲ ሁላችሁም ላይክ ና ሸር ሰብስክራይብ በማድረግ አበረታቱኝ። የምወዳችሁ እና የማከብራችሁ አመሰግናለሁ ስለነበረን ጊዜ ስለነበረን ቆይታ። ሁላችሁም ላይክ፣ ሸር ሰብስክራይብ አድርጉ። ኦኬ ባይ ባይ። የምወዳችሁ የማከብራችሁ ቤተሰቦች እናመሰግናለን።